ክፍት የሥራ መደብ ማስታወቂያ ከኢትዮጵያ ፌዴራል ፖሊስ። የኢትዮጵያ ፌዴራል ፖሊስ በሁሉም ክልሎችና በሁለቱ ከተማ አስተዳደር ውስጥ የሚገኙ ብሔር ብሔረሰቦችና ሕዝቦች የጾታ ተዋፅዖን ከግምት ውስጥ ባስገባ መልኩ ተመልምለው በተቋሙ ባሉት ልዩ ልዩ የሥራ ዘርፎች ተመድበው ማገልገል የሚፈልጉ ዕጩ ፖሊሶችን አወዳድሮ ለመቅጠር ይፈልጋል። የምልመላ መስፈርት መመዘኛ ለሕገ መንግሥትና ሕገ መንግሥቱን መሠረት አድርገው ለወጡ ሕጎች ተገዢና ታማኝ የሆነ ወይም የሆነች፣ ከማንኛውም ደባል ሱሶች የጸዳ ወይም የጸዳች፣ ከሚኖሩበት ቀበሌ አስተዳደር የድጋፍ ደብዳቤ ማቅረብ የሚችል ወይም የምትችል፣ በብሔሮች፣ ብሔረሰቦችና ሕዝቦች እንዲሁም በሃይማኖት እኩልነት የሚያምን ወይም የምታምን፣ መልካም ስነ ምግባር ያለው ወይም ያላት፣ ለፖሊስነት የሚያበቃ ሙሉ ጤናማ መሆኑና መሆኗ በሕክምና የተረጋገጠ ማስረጃ ማቅረብ የሚችል ወይም የምትችል፣ እድሜው ከ18 እስከ 25 ወይም እድሜዋ ከ18 እስከ 25 ያላነሰና ያልበለጠ ከማንኛውም የፖለቲካ ድርጅት አባልነት ገለልተኛ የሆነ ወይም የሆነች፣ የትምህርት ደረጃ አስረኛ ክፍልና ከዚያ በላይ የሆነ ወይም የሆነች፣ ቁመት ለወንድ አንድ ከስልሳ አምስት ሜትር በላይ የሆነ፣ ለሴት አንድ ከስልሳ ሜትር በላይ የሆነች፣ ዜግነት ኢትዮጵያዊ፣ የኢትዮጵያ ፌዴራል ፖሊስ ማቋቋሚያ አዋጅ ቁጥር 720 ህዝባር 2004 እና ደንብ ቁጥር 268 2005 በሚያዘው መሰረት የሰባት ዓመት የስራ ውል ግዴታ በመግባት ስልጠናው ሲጠናቀቅ በየትኛውም የፌዴራል ፖሊስ ተቋም የስራ አካባቢ ተመድቦ ወይም ተመድባ ለመስራት ፈቃደኛ የሆነች ወይም የሆነ፣ ካሁን በፊት በወንጀል ተከሶ የማያውቅ፣ ከአሁን በፊት በማንኛውም የፖሊስና የመከላከያ ሰራዊት ተቋም ስልጠና ያልወሰደ ወይም ያልወሰደች፣ በአባልነት ተቀጥሮ የማያውቅ ወይም የማታውቅ፣ ያላገባና ያልወለደ ወይም ያላገባችና ያልወለደች፣ የቤኒሻንጉል ጉሙዝ፣ የሶማሌ፣ የአፋርና የጋምቤላ ክልል ተመልማዮች የክልሉ ተወላጅ ስድስተኛ ክፍልና በላይ ኮታውን ለማሟላት መመልመል ወይም መመዝገብ ይችላል። የትምህርት ማስረጃ ዋናውንና የማይመለስ አንድ ፎቶኮፒ፣ ከሁለት ዓመት በላይ ነዋሪነትን የሚያመለክት የቀበሌ ነዋሪነት መታወቂያ ያስፈልጋል። የተመልማዩን ማንነት አጠቃላይ ሁኔታ ለመገንዘብ እንዲያስችል ታስቦ በስልጠና ማዕከሉ አማካኝነት የተዘጋጀውን ፎርም ከምዝገባ ጣቢያው በመቀበል የመጨረሻ ዓመት ካጠናቀቀበት ወይም ካጠናቀቀችበት ትምህርት ቤት፣ ከመኖሪያ ቀበሌና ከአካባቢው የማህበረሰብ አቀፍ ፖሊስ ጽፈት ቤት ቀርቦ ወይም ቀርባ የማስሞላትና በተጠቀሰው የቀን ገደብ መሰረት ለምልመላ ጣቢያው አስቀድሞ ማስረከብ ይጠበቅባቸዋል። ሴት ተወዳዳሪዎች ይበረታታሉ። ማንኛውም ምልምል ከ500 ብር በላይ ወርቅ፣ የተለያዩ ስለታማ ነገሮችን፣ ምግብ ነክ ነገሮችንና ከሁለት ቅያሪ ልብስ በላይ ይዞ ወደ ማሰልጠኛው ማዕከል መግባት የተከለከለ ነው። ምዝገባው በስራ ቀንና በስራ ሰዓት ከሐምሌ 5 ቀን እስከ ሐምሌ 22 ቀን 2017 ዓ ም ድረስ በወረዳው ፖሊስ ጣቢያ፣ በዞን መምሪያና ንዑስ ጣቢያዎች እንዲሁም በወረዳው በተመቻቸው ሌሎች ቦታዎች መመዝገብ ይችላሉ።